nuclear power probably is one of the very few major sources of power which can really save mankind going forward. ኢትዮጵያ ለሰላማዊ አገልግሎት የሚውል የኒኩሌር ኃይል ማመንጫ እንደምትገነባ ይፋ ተደርጓል። የኢትዮጵያ የኒኩሌር ኃይል ኮሚሽንም ተቋቁሟል። ዛሬ በአድማስ ባሻገር የምንዳሰሰው ርዕሰ ጉዳይ እጅግ ታላቅ ተስፋንና ጥልቅ ስጋትን ስለሚቀሰቅሰው የኒኩሌር ኃይል ነው። ኒውክሌር የሚለው ቃል በራሱ የፍንዳታ ድምፆችንና የቀዝቃዛው ጦርነትን ውጥረትን የሚያስታውሱ ምስሎችን በአእምሯችን ሊፈጥር ይችላል። ነገር ግን የአቶም ታሪክ የጥፋት ብቻ ሳይሆን አስደናቂ የሆነ የፈጠራና የፈውስም ጭምር ነው ብለን ብንነግራችሁስ? ዛሬ የኒውክሌር ሳይንስን ታሪክን እንቃኛለን። ውስብስብ የሆነውን ያለፈውን ታሪኩን እንመለከታለን። እንዲሁም ዋነኛ ትኩረታችንን ለሰው ልጅ መልካም ነገር እየዋለባቸው ባሉት አስደናቂና ብዙም ባልተነገረለት መንገዶች ላይ እናደርጋለን። የኒውክሌር ታሪክ የሚጀምረው በ19ኛው ክፍለ ዘመን መገባደጃና በ20ኛው ክፍለ ዘመን መጀመሪያ ላይ በፈነጠቀች የጉጉት ጭላንጭል ነው። በ1895 በፈረንጆች አቆጣጠር ኤክስሬን ያገኙት እንደ ዊልሄም ሮትገን ያሉ ሳይንቲስቶችና በ1898 በፈረንጆቹ ራዲዮ አክቲቭ የሆኑትን ፖሊየምና ራዲየም የተባሉ ንጥረ ነገሮችን ለየት ያወጡት ማሪና ፒየር ኩሪ ሳያውቁት ለአንድ ታላቅ አብዮት መሠረት እየጣሉ ነበርም። እነዚህ ቀዳሚ ተመራማሪዎች ከተወሰኑ ቁሶች በሚወጡት የማይታዩ ድንቅ ኃይሎች ተደንቀው ነበር። ይህንንም ክስተት እነ ማሪያ ኩሪ ራዲዮ አክቲቭ በማለት ሰይመውታል። የእነሱና የሌሎች እንደ የኒኩሌር ሳይንስ አባት ተብለው የሚጠሩት ተመራማሪው አርነስት ረዘርፎርድ ስለ አቶም ያለንን ግንዛቤ አሳደጉት። በአንድ ጊዜ የማይከፈል የቁስ አካል ትንሹ ክፍል ተብሎ ይታሰብ የነበረው አቶም በውስጡ ከፍተኛ ኃይልን የያዘ ጥቅጥቅ ያለ ኒኩለስ እንዳለውም አገኙ። ይህን ያህል ለመክፈት ቁልፍ የሆነው በፈረንጆቹ 1932 በጄምስ ቻድዊክ የኒውትሮን ግኝት ነው። ይህቺ ትንሽ ገለልተኛ ቅንጣት ዓለምን ለሚቀይር ሂደት ቁልፍ ሆነች። ይኸውም የኒኩሌር ቁርሰት ኒክሌር ፊዥን ነው። ስ በፈረንጆቹ 1934 ጣሊያናዊው የፊዚክስ ሊቅ ኤንሪኮ ፌርሚና ቡርኖ ለመጀመሪያ ጊዜ ራሱን የቻለ የኒውክሌር ቁርሰት ሰንሰለታዊ ምላሽ ሰልፍ ሰስቴኒንግ ኒውክሌር ፊዥን ሪያክሽን አካሄዱም የዩራኒየም አቶሞችን በኒውትሮኖች በመደብደብ አቶሞቹ ሲሰነጠቁና ከፍተኛ መጠን ያለው ኃይል ሲለቁ በማየታቸው ተገረሙ። የገኘት ሌሎኞቹን የፊዚክስ ሊቆች እነ ሊዝ ሜይትነርና ኦቶ ፍሪሽ የበለጠ ተብራርቶም ለአቶሚክ ቦምብ ሆነ ለኒኩሌር ኃይል ተስፋ መንገዱን ጠረጉም። ዓለም በሌላ ዓለም አቀፍ ግጭት አፋፍ ላይ ነበረች፣ ሁለተኛው የዓለም ጦርነት። እናም የማይታሰብ ኃይል ያለው የጦር መሳሪያ የመፈጠር ዕድሉ ሳይስተዋል አልቀረም። በሁለተኛ የዓለም ጦርነት ወቅት በአሜሪካ የተካሄደው እጅግ በጣም ምስጢራዊው የማናንተን ፕሮጀክት የኒውክሌር ኃይልን በመጠቀም በ1945 በፈረንጆቹ በሂሮሽማና ናጋሳኪ ላይ በአሳዛኝ ሁኔታ ጥቅም ላይ የዋሉትን የአቶሚክ ቦምቦችን ፈጠረ። ይህ አውዳሚ የኒውክሌር ቴክኖሎጂ ላለመተዋወቅ እስከ ዛሬ ድረስ ያልተገፈፈ ጥቁር ጥላን ጣለ። እስካሁን ድረስ ስለ ኒውክሌር ሲነገር በሂሮሽማና ናጋሳኪ ላይ የደረሰው አሰቃቂ ውድመት ይታወሳል። ሆኖም በዚያን የመጀመሪያ ጊዜያት እንኳን የአቶምን ኃይል የከፈቱት ሳይንቲስቶች በሰላማዊ ዓላማዎች ያለውን እምቅ አቅም አስበው ነበር። ጦርነቱ በተጠናቀቀበት በዚያው ዓመት ትኩረቱ ይህንን ኃይል ለሰው ልጅ ጥቅም ወደማዋል መዞር ጀመረ። እናም ዋናው ታሪካችን የሚጀምረው ከዚህ ነው። የኒኮለስን ታላቅ ኃይል የተሻለ ጤናማና ዘላቂ ዓለምን ለመገንባት እንዴት ጥቅም ላይ እንደዋል እንዳለ እንመልከት። ሁላችንን በሚነካ ነገር እንጀምር። ይኸውም በጤናችን ስለ ኤክስሬ ሰምታችሁ ይሆናል። ግን ስለ ኒውክሌር ሕክምና ሰምታችሁ ታውቃላችሁ? ይህ ልዩ የሕክምና ዘርፍ ሲሆን፣ አነስተኛ መጠን ያላቸውን ራዲዮ አክቲቭ ቁሶች ወይም ራዲዮ ፋርማሲቱካልስን በመጠቀም ካንሰርን፣ የልብ በሽታንና የነርቭ ሥርዓት መዛባትን ጨምሮ የተለያዩ በሽታዎችን ለመመርመርና ለማከም ያገለግላል። እነዚህ ራዲዮ አክቲቭ ጠቋሚዎች ብዙውን ጊዜ በመርፌ ወደ ሰውነት ውስጥ ገብተው ወደ ተወሰኑ የሰውነት ክፍሎች ወይም ህዋሳት ይጓዛሉ። ከዚያም ልዩ ካሜራዎች ጨረሮንቹን በመለየት ያንድን የሰውነት ክፍል አወቃቀር ብቻ ሳይሆን እንዴት እየሰራ እንደሆነም የሚያሳዩ ዝርዝር ምስሎችን ይፈጥራሉ። ይህም ሐኪሞች በሽታዎችን ገና በጅምር ደረጃቸው አንዳንዴም ምልክቶች ከመታየታቸው ከረጅም ጊዜያት በፊት እንዲለዩ ያስችላቸዋል። ለምሳሌ ፖዚትሮን ኢሚሽን ቶሞግራፊ ወይም የፔትስካን የተለመደ የኒኩሌር ሕክምና አይነት ሲሆን የሴሎችን ሜታቦሊክ እንቅስቃሴ በመግለጥ የካንሰር መኖርንና ስርጭትን በተመለከተ ወሳኝ መረጃን ይሰጣል። ነገር ግን ሥራው በምርመራ ብቻ አያበቃም። የኒኩሌር ሕክምና በተጨማሪ ኢላማ ያደረጉ ሕክምናዎችን ይሰጣል። ራዲዮ ፋርማቲስካልስ የካንሰር ሴሎችን ፈልገው እንዲያጠፉ ተደርገው ሊዘጋጁ ይችላሉ። ይህም ገዳይ የሆነውን የጨራራ መጠን በቀጥታ ወደ እጢው በመላክ በአካባቢው ያሉ ጤናማ ህዋሳት ላይ የሚደርሰውን ጉዳት ይቀንሳል። ይህ ከተለመደው የጨረር ሕክምና እጅግ የላቀና ኢላማውን የጠበቀ ነው። ከካንሰር ባሻገር የኒውክሌር ሕክምና የታይሮይድን እክልን ለማከም፣ የልብን ተግባር ለመገምገምና የአጥንትን ስብራት ለመመርመር ያገለግላል። ሆስፒታሎች እንደ ስሪንጅ፣ የቀዶ ጥገና ጓንቶችና የልብ ቫልቮች ያሉ የሕክምና መሣሪያዎችን ጋማ ጨረሮችን በመጠቀም ከጀርም ነፃ ለማድረግ በኒኩሌር ቴክኖሎጂ ይታገዛሉ። ይህ አስተማማኝና ወጪ ቆጣቢ ዘዴ ነው። በዓለም አቀፍ ደረጃ እስከ 40 በመቶ የሚደርሱ ለአንድ ጊዜ አገልግሎት የሚውሉ የሕክምና መሳሪያዎች በዚህ ቴክኖሎጂ እንደሚጸዱ ይገመታል። በሆስፒታል ውስጥ ሕይወትን ከማዳን አንስቶ በገበታችን ላይ በቂ ምግብ እንዲኖር እስከ ማረጋገጥ ድረስ የኒኩሌር ቴክኖሎጂ በግብርናው ዘርፍም አብዮት እየፈጠረ ነው። ላለፉት አስርተ ዓመታት ሳይንቲስቶች በተፈጥሮ የሚከሰተውን የዝግመተ ለውጥ ሂደትን በማስመሰልና በማፋጠን በእጽዋት ላይ የዘረመል ለውጦችን ለመፍጠር ራዲዬሽንን፣ ጨረራን ተጠቅመዋል። ይህ እንደ ከፍተኛ ምርታማነት፣ የተሻሻለ ዋጋ እንዲሁም ለበሽታና ለአስቸጋሪ የአየር ንብረት ሁኔታዎች ጠንካራ መቋቋም ያሉ ተፈላጊ ባህርያት ያላቸውን አዳዲስ የሰብል ዝርያዎች እንዲፈጠሩ ማስችሏል። ለምሳሌ በባንግላዴሽ በዚህ ሚውቴሽን ብሪዲንግ በተሰኘ ዘዴ የተገኙ አዳዲስ የሩዝ ዝርያዎች ባለፉት አስርት ዓመታት የሰብል ምርትን በሶስት እጥፍ ለማሳደግ ረድተዋል። ይህም በፍጥነት እያደገ ላለው ሕዝብ የምግብ ዋስትናን በማረጋገጥ ረገድ ወሳኝ ሚናን ተጫውቷል። የኒኩሌር ቴክኒኮች አርሶ አደሮች ሀብታቸውን በብቃት እንዲጠቀሙ እየረዳቸው ነው። ተመራማሪዎች አይዞቶፒክ ጠቋሚዎችን በመጠቀም እጽዋት ውሃና ማዳበሪያ ምን ያህል በብቃት እንደሚመጡ ማወቅ ይችላሉ። ይህም ገበሬዎች አጠቃቀማቸውን እንዲያሳድጉ ያስችላቸዋል። በዚህም ገንዘብ ይቆጥባሉ፣ እንዲሁም አካባቢን ከብክለት ይጠብቃሉ። ሰብሎችን ከተባይ ስለመከላከልስ የተዳከመ ነፍሳት ቴክኒክ እስቴራላይ ኢንሴክት ቴክኒክ ኤስአይቲ የተባለ ዘዴ ብልህና ለአካባቢ ተስማሚ የሆነ የተባይ መቆጣጠሪያ ዘዴ ነው። ይህ ዘዴ በብዛት ወንድ ነፍሳትን በማራባትና በዝቅተኛ የራዲሽን መጠን እንዲዳከሙ እስቴራላይዝ በማድረግ ወደ ተፈጥሮ መልቀቅን ያካትታል። እነዚህ የተዳከሙ ወንዶች ከተፈጥሮ ሴቶች ጋር ሲዳሩ ሴቶቹ ምንም አይነት ዘር ስለማይወልዱ የተባዩ ቁጥር እንዲቀንስ ያደርጋል። ይዘዴ አውዳሚ ተባዮችን በተሳካ ሁኔታ ለመዋጋት ጥቅም ላይ ውሏል። ይህም የጎጂ ኬሚካላዊ ጸረ ተባይ መድኃኒቶችን አስፈላጊነት ቀንሷል። በተጨማሪም ምግብን ባዮናይዚንግ ራዲየሽን ማከም ፉድ ራዲየሽን ጎጂ ባክቴሪያዎችን፣ ነፍሳትንና ጥገኛ ተዋስያንን በመግደል የምግብን የመቆያ ጊዜ ያራዝማል። እንዲሁም በምግብ ወለድ በሽታዎች እንዳንጠቃ ይከላከላል። ይህ አንዳንዴ ቀዝቃዛ ፓስቸራይዜሽን ተብሎ በሚጠራ ሂደት ምግቡን ራዲዮ አክቲቭ አያደርገውም። እንዲሁም እንደ ዓለም የጤና ድርጅት ባሉ ዓለም አቀፍ ድርጅቶች ደህንነቱ የተጠበቀ እንደሆነም ተረጋግጧል። የኒኩሌር ቴክኖሎጂ በጎ አጠቃቀም ከፕላኔታችን አልፎ ወደ ሰፊው የህዋ ክልል ይወስደናል። ላለፉት አሥርት ዓመታት የኒውክሌር ኃይል የህዋ ምርምር ወሳኝ አካል ሆኖ ቆይቷል። ይህም ወደ ፀሐይ ስርዓታችን ሩቅ ጫፎች እንድንጓዝ አስችሎናል። ከፀሐይ ብርሃን ርቀው ውጫዊ ፕላኔቶችን የሚቃኙ የጠፈር መንኩራኩሮች ለኃይል ምንጫቸው በፀሐይ ፓኔሎች ላይ መተማመን አይችሉም። በምትኩ ብዙዎቹ የሚንቀሳቀሱት ራዲዮ አይዞቶፕ ቴርሞ ኤሌክትሪክ ጄኔሬተሮች አርቲጂኤስ በሚባሉ መሣሪያዎች ነው። እነዚህ የኒውክሌር ባትሪዎች በተለምዶ ፕሉቶኒየም 238 ተብለው የሚጠራው ራዲዮ አክቲቭ ንጥረ ነገር በተፈጥሮ ሲሰበሰብ የሚፈጠረውን ሙቀት ወደ ኤሌክትሪክ ይለውጣሉ። እነዚህ መሳሪያዎች እጅግ በጣም አስተማማኝ ከመሆናቸውም በላይ ለብዙ አስርተ ዓመታት ያለምንም ጥገና የማያቋርጥ የኃይል ምንጭ ሊሆኑ ይችላሉ። ከምድር እጅግ በጣም ርቀው የተጓዙት ታሪካዮቹ የአሜሪካ ቮያጀር አንድና ሁለት 2 መንኮራኩሮች በአርቲጂኤስ ኃይል ነው የሚሰሩት። እነዚህ አስደናቂ ሞንከራክሮች የመጀመሪያ ተልኳቸው ከተጠናቀቀ ከረጅም ጊዜ በኋላም ከአርባ ዓመታት በላይ ጠቃሚ መረጃዎችን ወደ ምድር ሲልኩ ቆይተዋል። በቅርቡ ደግሞ RTGS የማርስን ገጽታ የሚመረምሩትን የናሳን ኪሪዮሲቲና ፐርሲቪራንስ ሮቨሮችን ኃይል በመስጠት በቀዩዋ ፕላኔት ላይ ሳይንሳዊ ምርምራቸውን እንዳካሄዱ አስችለዋል። ወደፊት ስንመለከት የኒክሌር ቴክኖሎጂ ለሰው ልጅ የህዋ ምርምር ይበልጥ ወሳኝ ይሆናል። ኒውክሌር ቴርማል ፕሮፐልሽን የተሰኘው የኒውክሌር ሪያክተር ነዳጅን በማሞቅ ግፊትን የሚፈጥርበት ቴክኖሎጂ ወደ ማርስ የሚደረገውን የጉዞ ጊዜ በከፍተኛ ሁኔታ ሊቀንስ ይችላል። ይህም ለጠፈርተኞች ጉዞውን የበለጠ ደህንነቱ የተጠበቀ ያደርገዋል። ናሳ እነዚህን ሥርዓቶች ለወደፊት ተልእኮዎች ለመጠቀም በንቃት በማልማትና በመሞከር ላይ ይገኛል። በጨረቃና በማርስ ላይ ትናንሽና ክብደታቸው ቀላል የሆኑ የቁርሰት ሪያክተሮች ፊዥን ሪያክተርስ ለመኖሪያ ቤቶችና ለህይወት ድጋፍ ስርዓቶች የሚያስፈልገውን ኃይል ሊሰጡ ይችላሉ። ይህም ከምድር ውጭ የረጅም ጊዜ የሰው ልጅ ቆይታን ለማቋቋም አስፈላጊ ነው። ወደ ምድር ስንመለስ የኒኩሌር ቴክኖሎጂ ለኢንዱስትሪና ዘላቂ የወደፊት ሕይወትን ለመገንባት ኃይለኛ መሳሪያ ነው። ምናልባትም በጣም የታወቀው አጠቃቀሙ ንጹሕ ኤሌክትሪክ ማመንጨት ነው። የኒኩሌር ኃይል ማመንጫዎች ቁጥጥር የሚደረግበት የኒውክሌር ቁርሰት ምላሽ የሚፈጥረውን ሙቀት በመጠቀም ውሃን ያፈላሉ፣ እንፋሎት ይፈጥራሉ፣ ተርባይኖችን በማሽከርከር ኤሌክትሪክ ያመነጫሉ። ይህንንም ምንም አይነት የግሪን ሃውስ ጋዝ ሳይለቁ ያከናውናሉ። በአሜሪካ የኒውክሌር ኃይል 20 በመቶ የሚሆነውን የሀገሪቱን ኤሌክትሪክ የሚያቀርብ ሲሆን ትልቁ የካርበን አልባ የንጹህ ኃይል ምንጭ ነው። በዓለም አቀፍ ደረጃ ከሃይድሮ ፓወር ቀጥሎ ሁለተኛው ትልቁ ዝቅተኛ ካርበን የኤሌክትሪክ ምንጭ ነው። በተጨማሪም እጅግ አስተማማኝ የሆኑ የኃይል ምንጮች አንዱ ነው። በአሜሪካ የኒውክሌር ኃይል ማመንጫዎች ከዘጠና ሁለት በመቶ በላይ ሙሉ አቅማቸውን በመጠቀም ይሰራሉ። ይህም ከነዳጆችና ከታዳሽ ኃይል ምንጮች አስተማማኝነት እጅግ የላቀ ነው። ነገር ግን የኒውክሌር ቴክኖሎጂ የኢንዱስትሪ አጠቃቀሞች ከኤሌክትሪክ ማመንጨት እጅግ የዘለሉ ናቸው። ከኒውክሌር ሪያክተሮች የሚገኘው ሙቀት ንጹህ የመጠጥ ውሃ ለማምረት ከባህር ውሃ ላይ ጨው የማስወገድን ሂደትን ጨምሮ በተለያዩ የኢንዱስትሪ ሂደቶች ጥቅም ላይ ሊውል ይችላል። ይህ በዓለም ዙሪያ የውሃ እጥረት ላለባቸው ክልሎች ትልቅ ለውጥ ሊያመጣም ይችላል። የኒኩሌር ሙቀት ለወደፊቱ መኪኖቻችንና ኢንዱስትሪዎቻችን ሊያንቀሳቀስ የሚችል ንጹህ ነዳጅ የሆነውን ሃይድሮጅንን ለማምረትም ሊያገለግል ይችላል። የኒኩሌር ቴክኒኮች በተለያዩ ኢንዱስትሪዎች ውስጥ ቁሶችን ሳይጎዱ ለመፈተሽ ያገለግላሉ። ይህም የብየዳዎችን የቧንቧ መስመሮችንና የአውሮፕላን ክፍሎችን ምንም አይነት ጉዳት ሳያደርሱ ለመመርመር ያስችላል። የኒውክሌር ታሪክ ውስብስብ ነው። ለሁለቱም ለአውዳሚና እጅግ ጠቃሚ ለሆኑ ዓላማዎች ሊውል የሚችል የታላቅ ኃይል ታሪክ ነው። የአቶሚክ ቦምብ ጥላ ረጅም ነው። የኒውክሌር ቆሻሻን የማስወገድና የህዝብ አመለካከትን የማስተካከል ተግዳሮቶች አሁንም አሉ። ነገር ግን ዛሬ እንደተመለከት ነው የኒውክሌር ቴክኖሎጂ ሰላማዊ አጠቃቀሞች ሰፊ ናቸው በዓለማችን ላይ ጥልቅና አዎንታዊ ተጽዕኖም እያሳደሩ ይገኛሉ። በሽታዎችን ከመመርመርና ከማከም ጀምሮ ምግባችን ደህንነቱ የተጠበቀ በቂ መሆኑን እስከ ማረጋገጥ፣ የህዋ ምርምራችን ኃይል ከመስጠት ጀምሮ እዚህ ምድር ላይ ንጹህና አስተማማኝ ኃይል እስከ መስጠት ድረስ አቶም ለተሻለ ወደፊት በምናደርገው ጥረት ኃይለኛ አጋራችን ነው። ኒውክሌር ለጥፋት ኃይል ብቻ ሳይሆን ለፈጠራ ለፈውስና ለሰው ልጅ ሁሉ መሻሻል ለመጠቀም መቻላችን የሰው ልጅ ብልሃትን ማሳያም ነው። ኢትዮጵያ ከዚህ ዘርፈ ብዙ ጥቅሞች ካሉት የኒውክሌር ኃይል ለመጠቀም መንገድ ጀምራለች። ቃል ኪዳን ተክልየ ነበርኩ። ሰላም፣ ከአድማስ ባሻገር